ውድ የተከበራችሁ ተመልካቾች በተደጋጋሚ ስለ ጅፕሰም ኮርኒስ እንግዲህ ብዙ ቪዲዮችን ሰርቼላችኋለሁ። ለዛሬ ደግሞ ስለ ፕላስቲክ ኮርኒስ ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። የትኛውስ በዋጋ ይቀንሳል ወይንስ የትኛውስ ይጨምራል? ጥራቱስ የትኛው የተሻለ ነው? እያንዳንዱ በዝርዝር የምናይ ነው የሚሆነው። ይህ የምትመለከቱት እንግዲህ ፕላስቲክ ኮርኒስ ነው በሚያምር ሁኔታ የተሰራ ነው። ማሰራትስ ብናስብ በአሁኑ ሰዓት የትኛው በወጭ ደረጃ ይቀንሳል፣ ወይንስ ደግሞ የትኛው ይጨምራል፣ ጥንካሬ፣ ጥራትስ፣ ውበትስ የትኛው የተሻለ ነው የሚለውን ከዚህ ቪዲዮ ላይ ጠቅላላ አድርጌ ወደ እናንተ የማቀርብ ነው የሚሆነው። አብሯችሁ ይቆዩ። አሰላሙ አለይኩም ወረመቱላ በረካቱ። ሰላም ደህና ናችሁ ሁደ ቻናል ቤተሰቦች፣ ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ፕላስቲክ ኮርኒስ ማሰራት ላሰባችሁ በአሁኑ ሰዓት አምስት ክፍል ቤት ያ ማለት ሰባ አምስት ቆርቆሮ ወይንም ደግሞ ሸዋርን ጨምሮ አምስት ክፍል ቤት ለሆነ ቤት ምን ያህል ይወስዳል? ሙሉ መረጃውን እንግዲህ ዛሬ የምናይነው የሚሆነው በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሄደው መልክቷን በመጫን ቤተሰብ ሆኑ፣ ላይክ ሼር ማድረጋችሁን አትርሱ። ያው ድምፅ እንግዲህ ትንሽ ሰሞኑን እንደ ጉንፋን አድርጎ አመም ስላደረገኝ ነው ኢንሻአላ ያው እንግባባለን ማለት ነው። እንሻላ ስለዚህ ውድ ተመልካቾች እንግዲህ ከማቴሪያል የምንጀምረው የሚሆነው ጥራትስ የትኛው የተሻለ ነው፣ ጥንካሬ የሚለውንም ሙሉን በዝርዝር የምናይ ነው የሚሆነው። በቅድሚያ ስለ ማቴሪያሎቹ ምን ያህል ማቴሪያል ይወስዳሉ? በነጠላም እንዲሁም ደግሞ ጠቅላላ አድርጎስ በብር ደረጃ ስንት ይወስዳል የሚለውን በቅድሚያ የምናይ ነው የሚሆነው ማለት ነው። ከፕላስቲክ ስንጀምር እንግዲህ ፕላስቲክ ውስጡ አምስት ክፍል ቤት ፕላስቲክ ኮርኒስ ይሰራል። ውጭ በረንዳ አለ። ከበረንዳ ውጭ እንደገና ዙሪያው የውጩ ማለት ነው ይሄ ከፈፈ ያለበት አካባቢ ያለ አይደለ? እሱ በአራቱ ማዕዘን ዙሪያውም ፕላስቲክ ኮርኒስ ይሰራል። እሱን ጭምር ነው እንግዲህ ዛሬ ያስኩላችሁ ማለት ነው። ስለዚህ ከፕላስቲክ ስንጀምር ፕላስቲክ ሰማንያ አዳካሪ ያስፈልገዋል ማለት ነው። ለውስጡም ለውጭ ለዙሪያውም በረንዳውን ጨምሮ ማለት ነው። አንድ ካሬ አሁን ላይ አንደኛው 520 ብር ነው የሚሸጠው። የ84 ካሬ በ520 ብር ስታበዙት 43680 ብር ለፕላስቲክ ብቻ የሚያስፈልግ ይሆናል። ሌላው ሞራሌ ነው። ሞራሌ እንግዲህ ለውስጡም ውጭም ያለው በረንዳው ዙሪያውን ላልኳችሁ 210 ሞራሌ ያስፈልገዋል። ሞራሌ አሁን ላይ እጅግ በጣም ጨምሯል። 1400 ብር ገብቷል። የሀያው ሞራሌ በ1428 ብር ለሞራሌ ብቻ የሚያስፈልግ ይሆናል። እንግዲህ ሞራሌ 900 ብር 1000 ብር ነበር አሁን እስከ 500 ብር ጭማሪ አሳይቷል ማለት ነው። ሌላው ማገር ነው። ማገር 40 ማገር ያስፈልጋል በ180 ብር 7200 ብር ማገር። እንግዲህ ለከበሌቶ መስሪያ ምናምን አስፈላጊ ነውና ለሱ ማለት ነው። 7200 ብር ለማገር የሚያስፈልግ ይሆናል። ሌላው እንግዲህ ሚስማር ነው። የሚስማር ዘር በብር ጠቅላላ አድርጌ ብዙ አይነት ሚስማሮች የሚያስፈልጉት ስለዚህ በብር እስከ አምስት ሺህ ብር ለሚስማር የሚያስፈልግ ይሆናል። ሌላው ጅብሰም ነው። ጅብሰም እንግዲህ ውስጡ ምንድን ነው? ጭቃ ለሆነ ልስል ለሆነ ቤት ነው እንግዲህ ይህ መረጃ የማቀርብላችሁ ማለት ነው። ግርፍ ከሆነ ደግሞ የጅብሰም ቀነስ ያደጋል የተወሰነ ማለት ነው። ጥቅጥቅ ከሆነ ግን ይጨምራል። ስለዚህ እኔ ለዛሬ ያስኩላችሁ ውስጡ ልስል ለሆነ ማለት ነው፣ የጭቃ ልስል ለሆነ ቤት ነው። ስለዚህ መቶ ሀምሳ ኪስ ጅብሰም የሚያስፈልግ ይሆናል። ጅብሰም እንግዲህ በ300 ብር 45 ሺ ብር ለጅብሰም ብቻ የሚያስፈልግ ይሆናል። ሌላው ሰጋቱራ ነው። ሰጋቱራ 15 ኪስ ሰጋቱራ ያስፈልጋል፣ በ400 ብር 6 ሺ ብር። ቃጫ 20 ኪሎ በ250 ብር 5 ሺ ብር ለቃጫ የሚያስፈልግ ይሆናል። ሌላው ስካቶላ ነው። ስካቶላ 20 ስካቶላ ያስፈልጋል፣ በ20 ብር 400 ብር። ኮንዲት 30 ኮንዲት ያስፈልጋል፣ በ30 ብር 900 ብር። ሌላው እንግዲህ ውድ ተመልካቾች የመብራት ዝርጋታን በተመለከተ ይሆናል። የመብራት ዝርጋታ ቅድሚያ ያዘረጋችሁ ካላችሁ ሙሉ ለሙሉ በደንብ ከተዘረጋ ምንም አያስፈልገውም ማለት ነው። ከዚህ ሂሳብ ላይ አይገባ ማለት ነው። ነገር ግን እንደ አዲስ የሚዘረጋ ከሆነ ወይንም ደግሞ በደንብ ሳይዘረጋ ቀርቶ እንደ አዲስ መስተካከል ያለበት ካለ እንደ አዲስ የሚጨመረው ተጨምሮ ይስተካከላል፣ ይጨመርበታል። ምሳሌ አቀባበሩ ቦታዎች ሊስት ይችላሉ፣ ወይንም ደግሞ ገመዶቹ በአግባቡ ላይቀበሩ ይችላሉ፣ ጭርስም ደግሞ ላይቀበርበት ይችላል። ስለዚህ ለመብራት ዝርጋታ ሙሉ የሚያስፈልጉት ማቴሪያሎች የምናየው ይሆናል እንደ አዲስ ምንም ዝርጋታ ላልተዘረጋለት ማለት ነው። ካለው አለው ማለት ነው። አንድ ነጥብ አምስት የመብራት ገመድ ሶስት ጥቅል ያስፈልጋል በአንድ ሺ ሰባት መቶ ብር፣ አምስት ሺ አንድ መቶ ብር። ሁለት ነጥብ አምስት የመብራት ገመድ ሁለት ጥቅል ያስፈልጋል በሁለት ሺ ሰባት መቶ አምስት ሺ አራት መቶ ብር። ሌላው አራት ነጥብ ነው። ለምጣድ ምናምን ለእንደዚህ የሚሆን እሱ አርባ ሜትር ያስፈልጋል በስድሳ ብር፣ ሁለት ሺ አራት መቶ ብር። የዲ ሺ ገመድ አንድ ጥቅል ያስፈልጋል፣ ሶስት መቶ ብር። እንግዲህ የሚያስፈልጉት ማቴሪያሎች የመብራት ዝርጋታ ይህንን ይመስላል። ሌላው ከዚህ በመቀጠ እንግዲህ ብሬከር ቦክስ አለ ባለ 600 ብር አንድ ያስፈልጋል ማለት ነው። ሶኬትና ማብሪያ ማጥፊያዎች እንግዲህ 20 ያስፈልጋል በ250 ብር 5000 ብር። ለመብራት ዝርጋታ ለባለሙያ ማለት ነው ለእሱ እስከ 5000 ብር ለባለሙያ የሚያስፈልግ ይሆናል። መጀመሪያ ከተቀበረ እነዚህ ሂሳቦች ይቀንሳሉ ማለት ነው። መደመር ትችላላችሁ። ያ ማለት ከመብራት ገመዱ ጀምሮ የዲሽ ገመድ፣ ብሬከር ምናምን እነዚህ እነዚህ ነገሮችን ቀንሳችሁ ማንሳት ትችላላችሁ። ከሌለው ግን አቅልላ አድርጌ ሂሳቡን ሊሰራው ስላሰብኩ ነው፣ ማለት ነው። አሁን ውድ ተመልካቾች ኮርኒሱ ተሰርቷል፣ ግድግዳ ቻክ ተሰርቷል፣ የመብራት ዝርጋታ ሙሉ ለሙሉ ተዘርግቷል። ቀጣው ስራ የሚሆነው እንግዲህ ግድግዳው ከደረቀ በኋላ ቀለም መቀባት ይሆናል። ለቀለም የሚያስፈልጉትን ደግሞ እያንዳንዱ የምናይ ነው የሚሆነው። ከቀለም እንግዲህ ይህን ያህል ወጪ ተደርጎ ቆንጆ ቀለም መቀባት ይኖርበታል። ስለዚህ ዲል ሱፐር ቀለም በኋይት ማለት ነው በነጭ ሶስት ካርቶን ያስፈልገዋል። እንግዲህ አንዱ ጋሎን አሁን ላይ አንድ ሺህ ብር ገብቷል። 12 ሺህ ብር ለቀለም ብቻ የሚያስፈልግ ይሆናል። ሌላው መቀየጫ አለ። ከለሮቹን አሁን እንደምታወት ይሄ ግድግዳ እንግዲህ 117 ይባላል። እነዚህ በመቀየጫ የሚመጡ ናቸው ማለት ነው። ሌሎችንም መጠቀም ሳስፈልጉ ግድታ በመቀየጫ ነው የሚመጡት። እስከ አስር መቀየጫ ቢወስድ በመቶ ብር አንድ ሺህ ብር ለመቀየጫ የሚያስፈልግ ይሆናል። የዘኮሎ ቀለም ያስፈልጋል። የዘኮሎ ቀለም ማለት ከታች ከስር ላይ ከግድግዳው ከስር ላይ በጣም በሆነ የምትቆረጠው ቡኒ ከለር ምናምን የምንጠቀማት ማለት ነው። ለእሷ 1300 ብር አንድ ጋሎን ያስፈልጋል። የእቃ ማጓጓዣ አለ። ከላይ እንግዲህ ጅብሰም ምናምን፣ ሞራሌ ፕላስቲክ ምናምን እነዚህ ይጠቅላል ልብሎ የተዘረዘሩት ዕቃዎች ለማጓጓዣ እስከ 10 ሺህ ብር ለማጓጓዣ የሚያስፈልግ ይሆናል። ከዚህ በመቀጠል ሌላው እንግዲህ የላሜራ ቀለም አለ። ቤቱ ቀለም ተቀባብቶ ምን ብሎ ምኑ ፊኒሽ ካለቀ በኋላ ላሜራዎቹ እንግዲህ የጅብሰሙ እንትን አጓራው ሙሉ ሙሉ እንትን ያለበት ይጸዳል። ከተጸዳ በኋላ ብራማ፣ ወርቃማ የተለያዩ ቀለሞች አሉ። ለእነሱ ላሜራ ቀለም እስከ ባለሙያ ቀለሙ ሆኖ ቀለሙ 2800 ብር፣ ነጭ ጋዛ ባለሙያ ሆኖ እስከ አምስት ሺ ብር የሚያስፈልግ ይሆናል ማለት ነው። ሌላው እንግዲህ ውድ ተመልካቾች የባለሙያ ነው። የባለሙያ ከ80 እስከ 85 ሺህ ብር ባለው የባለሙያ ልዩነት ስላለ ለባለሙያ እስከ 80 እስከ 85 ሺህ ብር የሚያስፈልግ ይሆናል ማለት ነው። ይህን ሁሉ ስራ ሰርቶ የሚያስረክብ ማለት ነው። ማቴሪያል ራሳችሁ ካቀረባችሁ፣ ሙሉ ኮንትራት ውስጥ ደግሞ የሚሰራ ከሆነ ጠቅላላ አድርጎ ሌላ ሂሳብ ነው የሚሆነው። የተዘረዘሩትም ሂሳቦች ስለሚደመሩ ማለት ነው። ከዚህ በመቀጠል ውድ ተመልካቾች እንግዲህ ምንድን ነው የቀረው ይህ ሂደት አምፖል ብቻ ነው የሚቀራችሁ ማለት ነው። ስለ አምፖል ብዙ ጊዜ ተነጋግረናል። እንደ አቅማችሁ ነው፣ በ1500 በ10 በ5 በ አምፖልን መግጠም ትችላላችሁ ማለት ነው። እንደ ፍላጎታችሁ ነው የሚሆነው። ስለዚህ እኔ በጣም ሳይጋንም ቤቱም ደግሞ ይሄን ያልተለፍቶበት በጣም ሳያስጠላ መካከለኛ የሆኑ አምፖሎችን እንግዲህ ብንጠቀም ብዬ አስቤ እስከ 30 ሺ ብር የሚወስዱ አምፖሎችን ብትጠቀሙ አሪፍ ነው። ምክንያቱም ቤቱ በዚህ ልክ ቆንጆ ሆኖ ከተሰራ ይበልጥ ደግሞ የሚያሳምሩ አምፖሉ ነው እና ቢያንስ እስከ 30 ሺ ብር አምፖል ብትጠቀሙ ከዚህም በላይ ማድረግ ትችላላችሁ፣ ከዚህም በላይ ማድረግ ትችላላችሁ። ነገር ግን በጣም አምፖሎቹ ከወረዱ የቤቱን ውበት ስለሚያጠፋው ማለት ነው ስራውን ያዳክመዋል። ስለዚህ ጥሩ አምፖልም መገጠም ስላለበት እስከ 30 ሺ ብር ቢወስድ ጠቅላላ እንግዲህ ይህ ቤት ሙሉ ፊኒሺንግ ግን በዚህ አሁን በነገርኳችሁ መልኩ ለማሰራት 35 ሺ ብር የሚያስፈልጋችሁ ይሆናል። የባለሙያም የማቴሪያልም ተጠቃሉ ማለት ነው። ከዚህ ላይ ቅድም እንደነገርኳችሁ የመብራት ዝርጋታ ተዘርግቶ ከሆነ ከዚህ በታች ይቀንሳል ማለት ነው። ስለዚህ አምስት ክፍል ቤት ፕላስቲክ ኮርኒስ ማሰራት ካሰባችሁ እስከ 35ሺ ብር እንደሚያስፈልጋችሁ እንድተግባባን ባለሙሉ ተስፋ ነው ማለት ነው። ስለዚህ ወደ ጅፕሰም ኮርኒስና ፕላስቲክ ኮርኒስ ልዩነቶቹ ስናሄድ ይህ የምትመለከቱት እንግዲህ ጅፕሰም ኮርኒስ ነው። በውበት እና በጥንካሬ ሁሉም እንደምላችሁ ጅፕሰም ኮርኒስን የሚነካው የለም ማለት ነው። እጅግ በጣም ይለያል። ጅፕሰም ኮርኒስ በጥራትም በውበትም ልዩ ነው ማለት ነው። የወድ ቃል ምናምን ለምትወተድ ብዙ ጊዜ በዚህ ዙሪያ ላይ ነግሬያችኋለሁ። ባለሙያ ብቻ መርጣችሁ ማሰራት ነው የሚሆነው። ለመውደቅ ጅፕሰም ኮርኒስ ሳይሆን ፕላስቲክም ይወድቃል። ባለፈው የሰራሁላችሁ ቪዲዮ አለ። ለምሳሌ ፕላስቲክ ኮርኒስ ነው፣ ነገር ግን በባለሙያ ችግር ሙሉ ወርዶ እንደ አዲስ እየሰራን ነው። አሁን ሲያልቅ ደግሞ የማቀርብላችሁ ነው የሚሆነው። ስለዚህ ቤታችሁን ይህን ያህል ወጭ አውጥታችሁ ስታሰሩ ባለሙያ መርጣችሁ ማሰራት ይኖርባችኋል እንጂ ለመውደቁ ፕላስቲክም ይሁን ጅፕሰም ይወድቃል ማለት ነው። ነገር ግን ባለሙያ መርጣችሁ አሰሩ ማለት ትፈልጋለሁ። ውድና የተከበራችሁ ተመልካቾች እንግዲህ ቪዲዮ እንደምትወዱት አልጠራጠርም። ሰብስክራይብ ሳታደርጉ የምትመለከቱ ሰብስክራይብ አድርጋችሁ ብትመለከቱ እጅግ በጣም ትጠቀሙበታላችሁ። በሌላ አሪፍና አስተማሪ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረህመቱላህ ወበረካቱ